ተሰማኝ ልመኔን ተቀበለኝ ዘንድ በገናንነት እና በአስፈሪነት በሀያልነት እና በመለኮት እለምንሃለሁ። አቤቱ ኃጢአቴን ኃጢአቴን ያስተሰርይልኝ ዘንድ የተወደደ ልጅህን ቅዱስ ስጋውን እና ክቡር ደሞን ለመቀበል የበቃው አድርገኝ ፍርሃት በሌለበት ረዴትህ ጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢት፣ ትምክህትን፣ ቂምንና ምቀኝነትንም፣ ቁጣና በደለንም የመሳሰሉትንም ክፋቶች ሁሉ ከኔ አርቃቸው። አቤቱ በጌትነትህ ይቅርባይ በይቅርባይነትህና ቸርነት ስውርንና ግልጽን፣ ታላቁንና ትንሹን፣ ኃጢአቴን፣ በደሌን ሁሉ ይቅር በል። አቤቱ በቅዱስ ወንጌለ ትእዛዝ መሰረት በጎዳና እንዲሄድ አድርገኝ። አቤቱ የሴጣንን የልቡን ክፋትና ተንኮሉንም ከእኔ አርቅልኝ። እኔ ባሪያ ፈጽሞ ደሀ ምስኪን፣ የተናኩኝ ደካማ ነኝና፣ አቤቱ መልካሙን ባደረክልኝ ፈንታ የክፋትን ክፋትን መለስኩ መለስኩልህ የቸርነትንም ጸጋ የሰጠኸኝ እኔ ግን የቸርነትንም ጸጋ ሰጠኸኝ እኔ ግን ደግሜ በደልኩ ከክፋትም አልተመለስኩ። ከክፋትም እስክመለስ በእውነትም ጎዳና መራኸኝ። እኔ ግን ኃጢአቴ እኔ ግን ከሀጢያቴ አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር እንድትለኝና በከንፈሬ ቤትም ተሰውረኝ ዘንድ ቅዱስ ፈቃድህን እለም እማለዳለሁ ወይም አጠይቃለሁ። አቤቱ ጎዳናዬን በሰላምና በድነት አቅና፣ በቸርነትህ በይቅርታህ ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር ምስጋና፣ ስግደትም ይገባል ለዘላለሙ አሚን። አብ ወልድ መንፈስ ቅዱስ በአነባበር አንድ በገጽ ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካል ፍጹም ነው። ወልድም በአካል ፍጹም ነው። መንፈስ ቅዱስም በአካል ፍጹም ነው። እሊህ አምስቱ አካላት አልአ አካላት በመለኮት አንድ ናቸው። ቅዱስ ቅዱስ ቅዱስ እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር የራሱ ጸጉር እንደ በረዶ የነጻ የነጻ አንድ እንደ እንደ ሰሬዳኖስ እና ኢዮሰ እንቁ የክብር ራሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር የመቅደሱ አጥር በእሳት የታጠረ እራሱ አንድ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር ጠላት በፊቱ የማይበገር ራሱ ጽኑ አድራሻ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር ጠፈረንም ያለ ምሰሶ መሬትንም ያለ መሰረት ፈጥኖ የደገፈ በቃሉ ብቻ ያጸና ራሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር ሁሉን በየወገኑ የሚገዛ እራሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር መንግሥቱ የማያልፍ ግዛቱም ለትውልድ ትውልድ ለዘላለሙም የሚኖር እራሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር ሦስትነቱ ስራ የሶስትነቱ ስርዓት የማይለወጥ ለሶስትነቱ ምስጋና የሚገባው ራሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር መብረቃት መብረቃት የሚልኩት ንጉድጓድ የሚያመሰግኑት ራሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር ሶስት ሲሆን አንድ አንድ ሲሆን ሶስት በሚሆን ራሱ አንድ ቅዱስ ነው። ለዓለምን ዓለምን ካለመኖር ወደ መኖር የመጣ ራሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህር የሚያሰጥማት ራሱ እግዚአብሔር ምስጉን ነው። የሚቀስፉት የመቅሰፍቱን እሳት በይቅርታ ውሃ የሚፈጥር ራሱ እግዚአብሔር ምስጉን ነው። የማይቀየም የውሃ ንስሐን የሚወድ ራሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን ራሱ እግዚአብሔር ምስጉን ነው። አሳብን በቸርነቱ ነጎድጓድ የሚያድ የሚያደፍን እራሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋረድ እራሱ እግዚአብሔር ምስጉን ነው። ለሱ ለብቻው ምስጋና ይገባል። ለመንግስቱም ትእዛዝ ይገባል። ለሦስትነቱ ክብር ይገባል። ለካህሊነቱም ሀያለ ይገ ኃይል ይገባል ለመለኮቱ ስልጣን ይገባል። ለዘላለሙ መለኮቱ በገጽ ሶስት ሲሆን በአንድነት ከሃሊዎት ሰማይና ምድርም፣ በባህርም በውስጡም የሚገኙትንም ሁሉ የፈጠረ ራሱ ነው። በመለኮቱ በአካል ሶስት ሲሆን በባህሪው አንድ ነው። ስለሆነም በአንድነት ህብረት ብርሃንን ከጨለማ ለየ ራሱ ነው የለየ ራሱ ነው። በመለኮቱ በስልጣን በስሉስ አካሉ ሰውን ባህሪያቸው እና በአምሳላችን አነፍጠር ብሎ አዳምን የፈጠረ ራሱ እግዚአብሔር ራሱ ነው። ዳግመኛም ስላሴ አዳም ከኛ አንድ እንደሆነ እንደኛ አንዱ እንደሆነ አሉ። የስላሴ ምስክር በተቀመ በጠቀመ ሰናኤር ቋንቋዎችን ለያየ ራሱ ቃሉ እንደተናገራቸው እና ሶስትነታቸውን ሶስትነታቸውን ሲያጠይቅ ነው። ኑ እንውረድ እና የከለዳውን ያንን ነገር እንበትንባቸው በልዋልና ስላሴ፣ ወይም ሶስትነት፣ ከመለኮቱ የአንድነት አነዋወር ሳይነዋወጥ በሶስት ሰዎች አምሳል በቤተ አብርሃም ተስተናገዱ። ይስሐቅንም ለመዋጀት በበግ አምሳል ለተመሰለ ለመለኮት ምስጋና ይገባል። ከኢሳው ይልቅ ያዕቆብንም ሰነ ባህርይ የመረጠ እንዲሁም በመሰላል በመሰ ላይ ሆኖ ለተገለጸለት የመለኮት ምስጋና ይገባል። ሰዋሰውም የተባለችው የ የተበለችው፣ ከመለኮታዊ ፀሐይ ጋር የመለኮት አድራሻ በማሕፀኗ የተወሰነ የቅድስት ማርያም አምሳል ነው። ለእራሷ በሰማይና በምድርም በባህርና በቀላያትም ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሚን ዳግመኛ ጎንህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለሚስጥር ታስባቱ ሲታገለው ሲታገለው ሰው ሲታገለው ሰው አምላክ አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል እድል ገጠመው ሲል አመለከተው። ይህንንም ቃል መሰረት በማድረግ ሁሉን ፈጽሞ በወንጌል እንደተናገረው እግዚአብሔር እግዚአብሔር ልጅ የሰው ልጅ ተብሏልና የአይሁድ እጽ የአንበሳ ልጅ የአንበሳ ልጅ ተብሎ ለተሰየሙ መለኮታዊ ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። ለታላቅ ኃይልና በጽኑ ክንድ አስራ ሁለቱን ነገደ እስራኤል ከባርነት ነፃ ላወጣ የመለኮት ምስጋና ይገባል። ራሱ ቃሉ አብ ህዝብ በኃይል ወይም በማዳኔ ይተማመናሉ በማዳኔ ይተማመናሉ እውነትም በሱ ጸንታ ትኖራለች ብሎ እንደተናገረው መዝርዓቱ የተባለም የአብ አንድ ልጁ በሚሆን በወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ የሚታይ ነደ እሳት አምሳል ለሙሴ ለተገለጸበት የእግዚአብሔር መልክተኛ ምስጋና ይገባል። ዕፀ ጳጦስም የተባለችም ድንግል ማርያም ስትሆን መላእክ የተባለውም የእግዚአብሔር ልጅ ነው። የአብ ልጅ እራሱ በመለኮታዊ አካል ፍጹም እሳት የሆነ የአምላክ ከነ ከናት ባህሪው ያለው የባህሪው መጋ መጋጃ ላይ ተዋህዶ የሚያበራ ንጹሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባህሪያው ከአባቱ ከእግዚአብሔር አብና ከባህሪያው ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። ራሱም አብ በፍጹም አካሉ እግዚአብሔር ነው። እግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳት ነበልባል ነው። አብ አባት በመሆን ከባህሪያው ልጁ ከእግዚአብሔር ወልድና እና ከባህሪያው ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። ራሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። አብ ከአብ ከወልድ ጋር በአገዛዝ አንድ በስልጣን ትክክል ነው። እንዲህ ገዥዎች በገጽ ሶስት በፈቃደ አንድ ናቸው። በመለኮት እና በማንኛውም ስነ ባህሪያው ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛውም ከሶስተኛውም ሳይለይ በመለኮት አንድ ናቸው እንጂ እነሱ አንድ አምላክ ናቸው እና የአብ ህሉና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ህሉና ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም ህሉና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግስት ከአብ ከወልድ ጋር ትክክል ነው። የአብ መለኮት ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ጋር ስልጣን አይለይም። የወልድ ስልጣን ከአብና ከመንፈስ ቅዱስ ስልጣን ኃይል ልዩነት የለበትም። የመንፈስ ቅዱስም ስልጣን ከአብና ከወልድ ስልጣን ፈጽሞ አይለይም። የአብ የባህርያው የአብ ባህሪያው ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪያው ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪያው ከአብ ከወልድ ጋር አንድ ነው። በዚህም በስላሴ አንድነት ስሉስ ቅዱስ ስለሶስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽመው ይቅር ይሉን ዘንድ ማጸናለሁ። ነፍሴንና ስጋዬን ማደራ አስጠብቃለሁ። ይቅርታቸውና ሀብታ ረዴታቸው ከወዳጃቸው ጋር ለዘላለም ይኑር። አሚን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ ዘለዎን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።